አረንጓዴዋ ልዕልት። በድሮ ዘመን ሩቅ በጣም ሩቅ ከተማ ውስጥ የነበረ አንድ አልካሃዛር የተባለ ግዛት ነበር። ግዛቱ ጠንካራ ቢሆንም የግዛቲቱ ንጉሥ ግን ክፉና ስሙም አልካሃዛር ይባል ነበር። ታዲያ አንድ ቀን ንጉሱ አልካሃዛር በሰረገላ ውስጥ ሆኖ በአንድ መንደር አቅራቢያ ባለ የአንድ ምስኪን ገበሬ እርሻ ላይ እያለፈ ነበር። ያ ምስኪን ገበሬም ወደ ንጉሱ ቀረብ ብሎ እንዲህ አለው። ከክቡርነቱ፣ እባኮትን ሌላኛውን መንገድ ይጠቀሙ። ፈረሶቾትና የሰረገላዎቾት ጎማ አዝዕርቶችን ያወድሙብኛል። እባኮትን። ይሄን የሰማው ንጉሱ በንዴት ጦፎ እየጮኸ ፈጥናችሁ ሰሩልኝ፣ የማን ደፋር ነው ጃል! ወደ ቤተ መንግስቱም አምጡልኝ በፍጥነት። የንጉሱ አሽከሮችም በንጉሳቸው ትዕዛዝ መሰረት ምስኪኑን ገበሬ አስረው ወደ ንጉሱ ዘንድ አቀረቡት። ንጉሱ እንዴት ብትደፍር ነው ለኔ ለንጉስ በገዛ ግዛቴ ምን ማድረግ እንዳለብኝ የምትነግረኝ? ይህን ጥጋበኛ ወደ ወህኒ ይወርውሩት፣ የእርሻ መሬቱንም ይወረስ። የንጉሱ ልጅ ልዕልት ኬላ ግን የአባቷን ተግባር ሁልጊዜ ነበር የምትቃወመው። አባዬ፣ ይሄ ልክ አይደለም። አቅም የሌላቸውን ሰዎች ላይ አቅም ማሳየት ድክመት ነው። ይበቃሻል ኬላ! ሌላ ተጨማሪ ነገር እንድች ብለሽ እንድች ብለሽ እንዳትናገሪ። በዛ ምሽት ንጉሱ ያሉትን ወርቆች በሙሉ ወደ ክረምት ቤተ መንግስቱ እንዲቀመጡ ትእዛዝ አስተላለፈ። በዛን ቀን ምሽት አንዲት መልከ መልካም ሴት ፊቷ የተሸፈነ አረንጓዴ ካባ የለበሰች አንዲት የዱር ቅጠል የመሰለች ልጅ ከትልቅ ግንብ ላይ ቁልቁል ወርዳ ፈረሷ ላይ ተቆናጠጠች። ደንገዝገዝ ያለው ብርሃንም ቀስ ቀስ እያለ ወደ ጨለማነት ተለወጠ። ባለ አረንጓዴ ካባ ሰላዩ ልጅ ድቅድቅ ጨለማ ውስጥ ገብታ ተሰወረች። በዛም ምንሽት ታዲያ ንጉሱ አልካዛር ባዘዘው መሰረት የግዛት ወርቆች በሙሉ ታጭቀው በብዙ ሰራዊት ታጀበው እየተጓዙ ነበር። በድንገት ግን ማንነታቸው ያልታወቀ ጥቂት ሰዎች የንጉሱን ወርቅ የተጫነበትን ሰረገላ ከበቡት። ከዛም ከሰረገላው ጠባቂዎች ጋር ውጊያ ገጠሙ። ባለ አረንጓዴዋ ካባ ሴትም የንጉሱን ሰራዊቶች በቡጢት አጣድፋቸው ጀመር። የወርቁ ጠባቂዎችም አንዳንድ እያሉ መሬት ላይ ይዘረሩ ጀመር። የቀሩትም አዝማሚያው ስላላማራቸው እግሪያው ጪም ብለው አመለጡ። ባለ አረንጓዴዋ ካባ የዱር ቅጠል መሳያ ሴትም ሰረገላውን አስነስታ ፈረጠጠች። በቀጣዩ ቀን ጠዋት በግዛቱ ውስጥ ያሉ ድሃ ሰዎች ከእንቅልፋቸው ሲነሱ ከረጢት ሙሉ ወርቅ ነበር በየበራቸው ያገኙት። ታዲያ የግዛቱ ሰዎች በግርምትና በምስጋና ነበር ቀናቸውን የጀመሩት። ወሬው በምን ለዓለም ነበር የተሰማው፣ የሆነ አዳኝ እንደመጣላቸው የንጉሱን ወርቆች ሰርቆ በፍትሐዊነት ለድሃ ሰው ያከፋፈለውን ሰው። እንዲሁ በግዛቱ ስሙ ሲነሳና ሲጣል ነበር የከረመው። ጊዜያት ቢያልፉም እንኳን የወርቁ ነገር በግዛቱ ሊረሳ አልቻለም ነበረ። ንጉሱ እየጮኸ ይሄ ሌባ በዚህ በዚህ ሁለት ቀን ውስጥ ይዛችሁልኝ እንድትቀርቡ። በዛን ወቅት አንድ አስተዋይ ወጣት ስሙ ኢግኒስ የተባለ ልጅ ወደ አልካዛር ከረጅም ዓመት በኋላ ተመለሰ። ታዲያ ኢግኒስ ስለ አረንጓዴ ካባዋ ሴት ከሰዎች ብዙ ሰምቶ ነበር። ለዛም ነው በዛሬው ዕለት ከባለ አረንጓዴዋ ካባ ልጅ ጋር ስብሰባ ለማድረግ በድብቅ የተቀጣጠሩ። ባለ አረንጓዴዋ ካባ ሰል ላይ አሁን እያደረግሽው ያለሽ ነገር የተሳሳተ ነው። የንጉሥ ወርቅ ሰርቆ ለሰዎች መስጠት በእውነቱ ሰዎችን እስከ መጨረሻ አይድናቸውም። ጊዜያዊ ነገር እያደረግሽን የኢግኒስ ንግግር ያዳመጠችው ልዕልቷ በንዴት እንዴት ብትደፍር ነው እንደዚህ የምትናገረው አለችው ልዕልቷ። ኢግኒስም እንዲህ ብሎ መለሰላት። ቆይ አንቺ ብትያዥ ሰዎቹ ምንድን ነው የሚያደርጉት? ወርቁ በግፍ የተወሰደባቸውን መሬታቸውን ይመልስላቸዋል? ይሄ ትክክለኛ ፍትህ ነው ብለሽ ታስቢያለሽ? ባለ አረንጓዴዋ ካባ ሴት አሰብ ባደረገችና ኢግኒስን እንዲህ ስትል ጠየቀችው። እሺ ምንድን ነው ማድረግ የሚገባል ኢግነስም እንዲህ ሲል መለሰ። ንጉሱን የግድ በእኩል እንዲመራ ማድረግ። እንደምታውቁት የጉዛቱ እውነተኛ ኃይል ያለው የግዛቱ የጦር ሰራዊት ላይ ነው። የግዛቱን የጦር ሰራዊት ከተቆጣጠር ነው ንጉሱ ህጉን እንዲቀይር ማድረግ እንችላለን። ይህን ካደረግን ደግሞ የህዝባችንን መሬት ማስመለስ እንችላለን ማለት ነው። እኔ ለሁለት ዓመት ያህል የግዛቱ ወታደር ሆኜ አገልግያለሁ። በዚህ ግዛቱ ሙሉ መሣሪያ የት እንደሚቀመጥ በሚገባ ነው። ነገር ግን አንድ ቤተ መንግስት ውስጥ የሚኖር ለንጉሱ ቅርብ የሆነ ልናምነው የምንችለው ሰው ያስፈልገናል። ታዲያ በዚህ መሃል ባለ አረንጓዴዋ ካባ ልዕልት የፊት ጭንብሏን አውልቃ እንዲህ አለችው፣ የአልካዛሯ ልዕልት ንጉሱን ለመቅረብ በቂ አይደለችም። አብረዋት የነበሩ ሰዎች በድንጋጤ ደርቀው ቀሩ። ይህን ያህል ጊዜ ማንነቷን አለማወቃቸው አስገረማቸው። ልዕልቷ ኬላ ወደ ቤተ መንግስቱ ስትመለስ አንድ እቅድ አንግባ ነበር። ለንጉሱ እንዲህ ብላ ጠየቀችው፣ አባዬ ለጦር ሰራዊትህ ኮማንደሮች ታላቅ ግብዣ ማዘጋጀት እፈልጋለሁ። የተጠራጠረው ንጉስም ለምን ግብዣ ማዘጋጀት እንደፈለገች ልጁን ጠየቃት። ልዕልቷም እንዲህ ብላ መለሰችለት፣ ሰራዊትህ ላንተ ያላቸውን እምነት ሲያዩ ህዝቡ አንተን ይበልጥ ይፈሩሃል። ታዲያ አንተ ደግሞ ለሰራዊት ትንሽ አክብሮት ብታሳያቸው እነሱ ይበልጥ ታማኝ ይሆኑ ይመጡልሃል። ንጉሱም በልጁ ሐሳብ ተስማማ። በድግሱ ምሽትም ኢግኒስና ልዕልቷ አኬላ ተባብረው የቤተመንግስቱ ምግብ አብሳይ ለሁሉም የጦር ሰራዊት መጠጥና ምግብ ውስጥ እንቅልፍ የሚያስተኛ መድኃኒት እንዲያደርግ አግባቡት። አንድ በአንድም ኮማንደሮቹ በያሉበት መከንቸር ጀመሩ። ኢግኒስ እና ጓደኞቹም ተባብረው የግዛቲቱን ጦር መሳሪያ አንድም ሳያስቀሩ ልቅም አድርገው ወሰዱ። ፀሐይ ስትወጣም ንጉሱ አልካዛር ከእንቅልፉ ሲነቃ እራሱን ተከቦ አገኘ። ንጉሱም በንዴት እንዴት ብደፍሩ ነው? ቆይ ሰራዊቴ መጥቶ ነው ወይን የሚወረውራችሁ? አላቸው። ኢግኒስም እንዲህ አለው፣ ንጉሶ የጦር ሰራዊት ሆነ የጦር መሳሪያ በቁጥጥራችን ስር ነው። ስለዚህ የሰዎችን የእርሻ መሬት መልስ፣ ህግንም በትክክል አስተካከል ንጉሱም እያንባረቀ ሁላችሁም እኮ የእኔ አገልጋዮች ናችሁ፣ እኔ ደግሞ ንጉሳችሁ። ማናችሁም ብትሆኑ ለእኔ ትእዛዝ መስጠት አትችሉ። ቆይ ደግሞ ልጄ ኬላ የት ነች? ኬላም ወደ አባቷ ቀረብ ብላ እዚህ ነኝ አባዬ። ንጉሱም በልጁ ሁናቴ ደነገጠ። ምን ከእነሱ ጋር ነበርሽ? ቀድሞውን አውቄ ነበር። በድንገት የንጉሱ ታማኝ የተባሉ ጥቂት ወታደሮች ወደ ነኬላ ጥቃት ሰነዘሩ። ወደ ንጉሱም መጡ። ንጉሱም በንዴት ጦፎ ሁሉንም ያዙና ሰሩልኝ። ከዚያም ልዕልቷና ኢግኒስ በቁጥጥር ስሩ አሉ። ንጉሱ የልጁ እቅድ እንደሆነ ቀድሞውኑ ጠርጥሮ ስለነበር ልዕልቷን የጦር መሳሪያዎቹን የት እንዳሉ ሊጠይቅ ሲዘጋጅ ኢግኒስ ፈገግ ብሎ የሰራዊቱ የጦር መሳሪያ የት እንዳለማቀው እኔ ብቻ ነው ያለ መሳሪያዎቹ ደግሞ አንተ ምንም ኃይል የለህም። ንጉሱም እንዲህ ብሎ መለሰለት፣ መሳሪያዎቹ ማግኘት እንኳን ይህን ያህል ፈታኝ አይደለም፣ ግን ለአሁኑ ቻው። ታዲያ ይሄ ነገር የሰሙ ቅርብ ያሉ ግዛቶች ይህንን አጋጣሚ ተጠቅመው የአልካዛርን ግዛት ሊወሩ ተነሱ። ንጉሱ አልካዛርን ጉዛቱን ለመታደግ ያለ የሌለውን ኃይል አሰባስቦ ለጦርነት ተነሳ። ነገር ግን ንጉሱ አልካዛር በአሁኑ ኃይሉን አጥቷልና ተሸነፈ። በጎረቤት ግዛት እጅም ምርኮኛ ሆነ። አልካሃዛር ይሄንን ነገር ለህዝቡ ሊናገር ሄደ። ንጉሱ አሁን በጠላት እጅ ስር ሆኖ ታስሯል። ከተሰበሰቡት ውስጥ አንዱ ሰው ጮክ ብሎ እንዲህ ተናገረ። እረ እንደው በወሰዱት ተዉት፣ ወደዚያ ይገባዋል፣ እንደው ሲያንሰው ነው። ልዕልቷ አኬላ በሰማችው ነገር አንገቷን ደፋች። ግን እኳ አባቴ ነው። ይግኒስም እንዲህ አለ። ከሱ በተሻለው አልካሃዛር እኮ ቤታችን ነው እሱን የማናድነው ከሆነ ሁላችንም እንጠፋለን። ከተሰበሰቡት ውስጥ ሌላኛው ሰው ደግሞ እንዲህ ብሎ ጠየቀ፣ እኛ ወታደሮች አይደለን፣ እንዴት ብለን ነው የምንዋጋው? ልዕልቷ ኬላ እንዲህ ብላ መለሰች፣ ጉልበት አያስፈልገንም። ከማንም የተሻለ የግዛታችንን መንገድ ሆነ ጫካ በሚገባ ከእኛ በላይ የሚያውቅ ማንም የለም። ጭንቅላታችንን በአግባቡ ከተጠቀምን እናሸንፋቸዋለን። የአልካዛር ህዝቦችን በአንድነት ሆነው ስለ መልክዓ ምድሩ የሚያውቁትን ነገር ተጠቅመው ሚስጥራዊ ወጥመድን በየቦታው አዘጋጁ። ጠላታቸውንም በአንድነት ሆነው ወጉት። ጦርነቱንም በአብሮነትና በተናጠል ስልት አሸነፉ። ይህንን ሁሉ ጉድ የተመለከተው ንጉሱ አልካዛር እንዲህ አለ፣ ህዝቦች አድኑ። ወደ ልጁም አየት አድርጎ በሕይወቴ ሙሉ ስልጣን ሰዎችን የሚቆጣጠርና እንዲፈሩ የሚያደርግ ይመስለኝ ነበረ ግን ዛሬ እሱ ድክመት እንደሆነ ተረድቻለሁ። ከዚህ በኋላ እኔ ብመራ ዋጋ የለውም። ከአሁን ደቂቃ ጀምሮ ልጄ ኬላ የአልካሃዛር ንግሥት ሆና ግዛቱን ትመራለች እና ኢግኒስ ደግሞ ኮማንደር እንዲሆን ሾሜዋለሁ። ይህን የምሥራች የሰሙ የአልካሃዛር ነዋሪዎች በደስታ ጮቤ የረገጡ፣ ረጅም ዕድሜ ረጅም ዕድሜ። ከዛን ቀን አንስቶ የአልካሃዛር ግዛት የፍትህና የእኩልነት ግዛት ሆነች። ንግሥት ኬላም የተወሰደባቸው መሬት ለሁሉም በእኩልነት አከፋፈለች። ለሁሉም ሰው እውነተኛ ኃይል የሚመጣው ከፍርሃት ሳይሆን ከፍትህና ከበጎነት እናም ከጥበብ እንደሆነ ለሁሉም አሳየች።